ሰላም ጤና ይስጥልን፣ እንደምናላችሁ ውድ የእንባ አባሽ ቤተሰብ ተከታታዮች፣ ባለፈው በሰራንላችሁ ቪዲዮ ሶስቱ ወንድማማቾች ሩዳን ብራዘርስ የሰሩትን ስራ አይተን ነበረ። በስራውም በጣም እንደተደሰታችሁ ከሰጣችሁት ኮሜንትና ላይክ ለማየት እያለ በጣም ነው የማመሰግነው። የዚህ ፕሮግራምም አላማ ይሄ ነው፤ ሰዎች ባላቸው ሙያ ማህበረሰብን እንዴት ማገልገል ይችላሉ ማህበራዊ ግዴታቸውን ከመወጣት አንጻር የሚለውን አላማ ያነገበ ቤተሰብ ነው። በዚህ ፕሮግራም ላይ ምርትና አገልግሎታችሁን በማስተዋወቅ በዛውም አቅመ ደካማ ጎረቤቶቻችንን እናት አባቶቻችንን የምናስደስትበት ሰርፕራይዝ የምናደርግበት እንዲሁም ማህበራዊ ግዴታችን የምንወጣበት ፕሮግራም ነው። በዛሬው ቆይታችንም ሶስቱ ወንድማማቾች ምን ያሳዩን ይሆን የማንንስም ባህብ ሲሆን አብራችሁን ቆዩ። እንደተለመደው ሶስቱ ወንድማማቾች ሚሎሽ፣ ታሚቾ እና ስቴፋን ካናዳ ተገኝተዋል። ዛሬ ድለኛዋ እናት መርሴዲስ ስትባል መርሴዲስ የምትኖረው ከሁለት ልጆቿ ጋር ነው። መርሴዲስ ካለባት የህይወት ጫና ምክንያት ሲንግል ማምነች ከአስራ አምስት አመት በፊት ነው ከባለቤቶቿ ጋር ከባለቤቷ ጋር የተፋታችው ሆኖም ግን ከታላቅ ልጇና ከሁለተኛ ልጇ ጋር ነው በአንድ ጣራ ስር የሚኖሩት እነዚህ ሶስት ወንድማማቾች አላማቸውን ነግሯቸው፣ በመንገድ ሲያልፉ ያረጀውን ጣራ ወይም አሸንዳ በማየታቸው ነው። እንደ ዘውትር ስራቸው አንኳ በማነጋገር ሀሳባቸው ሲነግሯቸው፣ ሴትዮዋ ትንሽ ለማመን በጣም ተቸግረው ነበር። ነገር ግን በጣም የሚገርምና እድለኛ ሴት መሆናቸውን ተናግረው እድለኛ እነታቸውን ጠቅሰው አያይዘውም እንደዚህ አይነት ቅን ልብ ያለው ሰው ቅን ባለሙያ ቢኖር ማናችንም ማንችልጠል ነበር፣ ብለው በጣም በደስታ ሁኔታቸውን ተናግረዋል። ሶስቱም ማቻቸው ራሳቸውን አስተዋውቀዋል። እንግዲህ ያው ወደ ስራው ነው የሚሄዱት። ስለዚህ አብራችሁን ቆዩ። የዛሬዋ እድለኛ ቤተሰብ እንግዲህ እንዳያችሁት መርሴዲስ ነች። መርሴዲስ ቅድም እንደነገርኳችሁ የምትኖረው ከመጀመሪያ ልጇና ከሁለተኛ ልጇ ጋር ነው። ሁለቱም ልጆቿ እሷ ጋር ነው የሚኖሩት ። ስለዚህ ይህን የተሳካ ስራ ለመስራት ነው ዛሬ ወደዚህ ቤት የመጡት። ወይዘሮ መርሴዴስ እንደተናገሩት በጣም ጸሎተኛና በጣም አምላካቸውን አመስጋኝ ቤተሰብ ናቸው። ስለዚህ ይህ ደግሞ የጸሎታቸው ውጤት እንደሆነ ነው ለሶስቱ ወንድማማቾች እየተነገሯቸው ያሉት ስለዚህ በጣም እድለኛ እንደሆኑ፣ በጣም ደስተኛ እንደሆኑ ውጤቱ ደግሞ ሲያልቅ የበለጠ የሚመሰጋገኑ መሆኑን ተነጋግረው ተለያይተዋል። እንግዲህ ቀጣዩ ስራ የሚሆነው ቤቱን የማሳመር ነው የሚሆነው። ግን እዚህ ጋር ልብ የምፈልገው ነገር መርሴዲስ የምታውቀው የቤቱ አሸንዳ ብቻ እንደሚቀየር ነው። ነገር ግን ሶስቱ ወንድማማቾች አሸንዳውን ብቻ ነው የሚቀይሩላቸው፣ ሙሉ ቆርቆሮ ነው እድሳት የሚያደርጉት። ይህ ደግሞ በጣም ትልቅ ደስታ ለቤተሰቡ ነው የሚፈጥረው። ይህንን ደስታ በጋራ የምናየው ይሆናል። እንግዲህ አብራችሁን ቆዩ። መልካም ጊዜ። ይህ ቪዲዮ ዋና ዓላማው እንደምታውቁት ማህበራዊ ግዴታን ከመወጣት አኳያ ባለሙያዎች፣ በከተማችን በሀገራችን ያሉ ባለሙያዎች የዚህ አይነት ፕሮግራሞችን በማዘጋጀት ቤተሰቦችን እርዳት ማስደሰት ይሆናል። ለዚህም ደግሞ ሚረን እንዲረዳቸው አጋር ድርጅቶች፣ ቀለም ፋብሪካዎች፣ የቆርቆሮ ፋብሪካዎች፣ የተለያዩ ፋብሪካዎች ስፖንሰር በማድረግ ባለሙያዎቹ በሙያቸው እናንተ በገንዘባችሁ ድጋፍ በማድረግ ማህበረሰቡን ለማገልገል ከኛ ጋር አብራችሁ እንድትሰሩ እንፈልጋለን። በማንኛውም ሳትኛም ኮንታክት ለማድረግ ወይም ከኛ ጋር ለመገናኘት ቪዲዮ መጨረሻ ላይ እና ዲስክሪፕሽን ላይ ስልክ ቁጥር አድራሻችን እናስቀምጥላቸዋለን። እዚህ ጋር እንደምታዩት እንግዲህ የመርሴዲስ የመጀመሪያ ልጅ ስለ እናታቸው ጸሎተኛነት ና በጣም ከአምላካቸው ጋር ያላቸውን ፖሊሲ እየተናገረ ነው። በመሆኑም ይህ የጸሎታ ውጤት ነው። እንግዲህ ውጤታችሁን በጋራ የምናየው ነው። ስራ መኪና ከዚህ ያላሰላችሁ እያለን ያለው እንግዲህ፣ በጣም ውጤታማ ስራ እንደሚሰሩ እየነገራቸው ነው። ማህበራዊ ሁኔታን በዚህ ማወጣት ምን ያህል እንደሚያስደስት እየነገራቸው ነው ያለው። ስለዚህ ወደ ስራው የመጀመሪያ ስራቸው ነው እንግዲህ እንግዲያው እየተነጋገሩት፣ አሸንዳውን የማጽዳት ነው የሚሆነው። እንደምታየው አሸንዳው በጣም ቆሸሸዋል፣ በጣም አርጅቷል። ይሄን የማንሳት ነው የሚሆነው። ተያይዞም እንደምታየው ቆርቆሮ በጣም ያረጀ ነው። ስለዚህ ቤተሰቦቹ አሸንዳን የሚስተካከለ ብሎ ሲጠብቁ ሙሉ የቆርቆሮ ልሰት ይደረግላቸዋል። በጣም ልብን ሞቅ የሚያደርግ በጣም የሚያስደስት ነው። የእውነቴን ነው የምነግራችሁ። መጨረሻውን ሳታዩት እንዳያልፋችሁ በጣም በቃ ምን አለ እኔም ባለሙያ በሆንኩና እንደዚህ ወዳጆችን፣ ዘመዶችን፣ ጎረቤቶችን አረጋውያንን በደገፍኩ ባገዝኩ የሚያስብል ነው የሚታየው ሁኔታና ስለዚህ ያለን በሙያችን የሌለም ደግሞ በገንዘብ በንብረት ድጋፍ በማድረግ ስፖንሰር በማድረግ የዚህ አይነት በቀና ባለሙያዎችን በሀገራችን ብሎም በከተማችን ድሬዳዋ እንዲስፋፋ ሁላችን የመኩራት ጥረት እናደርግ። ሁላችንም እንግዲህ ያው ለማለት እንደሞከርኩት የራሳችን ጥረት ለማድረግ ያለን በገንዘብ የሌለን በጉልበታችን፣ በዙሪያችን ያሉ አቅመደካማ ቤተሰቦችን በምን መልኩ እጩ ጊዜ ክረምት ነው እና በምን መልኩ ነው ማህበረሰባችንን መርዳት ምንች ነው የሚለውን ሀሳብ እያሰባችሁ ቪዲዮ ተከታተሉት። ላይክ ሰብስክራይብ፣ ሼር ማድረግ እንዳትረሱ የዩቲዩብ አልጎሪዝም ለብዙ ተመልካቾች ተደራሽ እንዲያደርገው እና ሀሳባችንን የሚደግፉ ልበቀና ባለሙያችንም ሆነ ረዳት ወይም ደጋፊ ሰዎችን ወደ እኛ እንዲመጡ ላይክ አድርጉልን ዩቲዩብ አልጎሪዝም ሰፖርት የሚያደርገው እንደዛ ስለሆነ ነው። እንደምታዩት እንግዲህ ሶስቱ ወንድማማቾች የአርጃውን አሸንዳ የመገነጣጠል ስራ ሰርተው ወደ ታች ጥለውታል። ስለዚህ ቀጣይ የሚሆነው ቆርቆሮ በማሳየት ለቤተሰብ እነሱ ሰርፕራይዝ ያደርጓቸዋል። እንደምታዩት ከስር ከስር ቦታቸውን የሚያጸዱት አካባቢያቸውን የሚያጸዱት። ስለዚህ ቀጣይ የሚሆነው ምንድን ነው የቤተሰብ አባል ወይም የመርሴዲስ ሁለተኛ ልጅ የሆኑ ቢራና ፒዛ ለምን ቤት ውስጥ አልጋብዛችሁም ብሎ ወደ ቤት ይጠራቸዋል። እነሱም እንግዲህ እንደ ዘወትር ስራቸው በቃ መጣን ወደ ግብዣ ቦታ በማለት አካባቢያቸውን አጸዳድተው ጨርሰው ንጹህ ካረጉ በኋላ ነው ወደ ግብዣ ቦታ የሚሄዱት። ይህ የዘወትር ስራቸው ነው። በነገራችን ላይ አካባቢያቸውን ሳያጸዱ አይሄዱም ከቦታው። በዛውም እንግዲህ ስለ ቤተሰቡ ሁኔታ ይጫወታሉ፣ ስለ ስራው ይጫወታሉ፣ ያወራሉ፣ ጥሩ ጊዜ ያሳልፋሉ ወደ ግብዣው እየገቡ ነው ተዘጋጅተው እየጠበቋቸው ሙሉ ቤተሰቡ እንደምታወቅ፣ ጥሩ ሻይ ሰዓት አሳልፈው ተነጋግረው ስለ ቀጣይ ስራ ከተወያዩ በኋላ ሶስቱ ወንድማማቾች ብዙም ጊዜ ማባከን አልፈለጉ። ወደ ቀጣይ ስራቸው ምን የሚያመሩት ቀጣይ ስራቸው የሚሆነው ምንድነው ልኬት መውሰድ ነው። ቦታውን ይለካሉ። አሸንዳ የፈረሱትን አሸንዳ ልኬት ወስደው በባለማቋቋ ይታወቃል። አስር ይለካ እንዴት ወጣው የምን የሚያገለግለው ለምንድን ነው? ከብክነት አላስፈላጊ ወጪ መሬት ላይ ጨርሶ ነው፣ ቀጥታ ወደ ላይ ያሸጋገሩ ያሉት ላይ በዚህ መልኩ አብረን ምን ያህል የሚሆነው እንግዲህ የአሸንዳውን ስራ ሙሉ አስተካክለው እየጨረሱ ነው። ዙሪያውን ነው እያደረጉ ያሉት ሙሉ ፍሳሹ የውሃ መረጃው ሳይቀር እንደምታየው የአሸንዳ መረጃው ታች ገጥመው ከጨረሱ በኋላ ወደ ትልቁ ሰርፕራይዝ ነው የሚሄዱት። ትልቁ ሰርፕራይዝ ምንድን ነው? የቤቱ ጣራ በጣም አርጅቷል። ሶስት ወንድማማቾች ደግሞ የሚታወቁት በጣራ አድሳት ነው። በጣራና በአሸንዳ አድሳት ነው። የዚህን ቤተሰብ አመኔታ ለማግኘት ሲሉ ነው አሸንዳውን እንቀይርላችሁ ብለው ወደዚህ የመጡት። ስለዚህ እንደምታዩት ይህን ያረጀ ቆርቆሮ በአዲስ ለመተካት ቤተሰቡን ሰርፕራይዝ የሚያደርጉበት ሰዓት ደርሷል። ነገር ግን የመጀመሪያ ስራ የሚሆነው ምንድነው? ቤተሰቡን ወደ ውጭ በመጥራት ለውስኪ የተሰራውን የአዲሱን የአሸንዳ ገጠማ ስራ እዩ በማለት ቤተሰቡን እንዲ ያደርጋሉ በጣም ደስ የሚል ጊዜን የሚኖረን የቤተሰቦቹን ደስታ ብለን የምናየው የሚሆነው እንደምታዩት ሁለተኛ የመርሴዲስ ልጅ እናቱን እንዲጠራ ካደረጉ በኋላ እሺ እናቱን ይጠራታል። ታያለች እናትዬው በተሰራው ስራ በጣም በቃ ማመን ያቀጣታል። አምላኬ ወይ አዲስ ቤት ነው ያስመሰላችሁ በማለት በጣም ተደንቃ ልጆቹን በሙሉ በጣም ተደንቀው ው እንደምታዩት የመርሸድ ሁለተኛ ልጆች ውስጡንም ወንድማማሾች እየሄደ እያመሰገነ ይገኛል ትልቁ ልጇም ዞሮ ዙሪያውን ቤቱን ቃኝቶ በጣም ተደስቶ የተሰራው ስራ በጣም ደስ እንደሚል በጣም የሚገርም ልብ እንዳላቸው ይሄ የፈጣሪ መልእክተኛ በትክክልም የእናታቸው ጸሎት መልስ ያገኘበት መሆኑን እየተነጋገሩ እያለ እንግዲህ ሚቸው ለቤተሰቡ ሌላ ተጨማሪ ሰርፕራይዝ እንዳላቸው ይነግራቸዋል። ተጨማሪ ሰርፕራይዙ ምንድነው? የቤቱ ቆርቆሮ እንዳረጀ እናም እኛ እንቀይርላችሁ ዝግጁ ነን ሲላቸው፣ በጣም ነው ቤተሰቡ የሚገረመው። በጣም ደንግጠው ምን አትቀልሉብን እንጂ እያሉ ሲሉ፣ አይ በሁለት ቀን ውስጥ ተመልሰን እንመጣለን፣ ስንመጣ ግን በአዲስ ቆርቆሮ ነው ቤታችን የምናሳምረው ሲሉት እንደምታዩት። ሁለቱ ልጆቿ እና መርሴዲስ በፍጹም እንደዚህ አይነት ነገር እኛ በፍጹም አንቀበልም። ይህ ያደረጋችሁት ነገር ለእኛ ከበቂ በላይ ነው ከበቂ በላይ ነው፣ እናመሰግናለን። ይሄ በገንዘብ የሚተካ ነገር አይደለም፣ ንጹሕ ልብ ስላላችሁ ነው ይህን ያደረጋችሁት። ሌሎችም ባለሙያዎች እንደናንተ ንጹሕ ልብ ቢኖራቸው ከዚህ የተሻለ ዓለም ይኖርን ነበር ብሎ በጣም ተደንቀው ነው የተነጋገሩት ግን ቢሆንም ይቾ እዚህ ጋር እያላችኋል። ምንም ብትሉ ምንም እኛ ሀሳባችን ይሄ ነው፣ ምንም ክፍያ እንቀበልም፣ ስራውን እንሰራለን ከሁለት ቀን በኋላ እንገናኛለን በማለት እንግዲህ ያው ሊለያዩ ሲሉ ሁለተኛው ልጅ የመርሴዲስ በጣም ግብዣ ይወዳልና ቤት ወደ ቤት ጠርቷቸው ጥሩ ግብዣ አድርገውላቸው ይለያያሉ። በለቀጣይ ቀን ቀጠሮ ይዘው በቀጠሯቸው ቀን በመምጣት የሜሎስ ብራዘርስ እንግዲህ ቀጣይ የሚሆነው ምንድን ነው? ሙሉ ለሙሉ የአሮጌውን ቆርቆሮ በማንሳት በአዲስ መተካት ነው የሚሆነው። እንግዲህ በጣም እናንተ አስገራሚ ሰዎች ወደ ቤት ስትመጡ አመሰግናሉ ምን ልጋብዛችሁ ስትላቸው ውሃም ቢሆን ይበቃናል። ማለት አሮጌውን ቆርቆሮ የማፍረስ እና የመገነጣጠል ስራ ይጀምራሉ። ዛሬ የሚጨርሱት ይመስላል በአያያዛቸው። ምክንያቱም ሁሉ ነገር ጨራርሰዋል። ሸንጋውን ስራ ጨርሰዋል። ይህን ግንጥለው መቀየር ነው የሚመጣቸው ሂደት። እንደምታዩት እንግዲህ እጅ በእጅ ነው፣ በጣም የተቀናጅ ስራ ነው የሚሰሩት። በጣም የሚከባበሩ የሚዋደዱ ወንድማማቾች ናቸው። ሁሉም ባለሙያ ናቸው። እንደምታዩት አንዱ ሲለካ፣ አንዱ ይቆርጣል፣ አንዱ ያስተካክላል፣ ስለዚህ አንዱ ደግሞ ከታች ያጸዳል። እንደምታዩት ሁለቱ ከላይ ሲቆርጡ፣ ሁለቱ ደግሞ ከስር ከስር የነጠሉን ያሉት፣ አንደኛው ደግሞ ሞራሌ እያዘጋጀ ነው ስለዚህ በምትያዝ መልኩ አዲሱ ቆርቆሮ ከመዘርጋቱ በፊት የፕላስቲክ ንጣፍ ያደርጋሉ። እነሱ ይህም ጥቅሙ ብለው የሚያስቡት ለምንድን ነው፣ አዲሱ ቆርቆሮ በሚሰራበት ሰዓት ምንም አይነት ሊንኬጅ ወደ ቤቱ እንዳይገባ ግድግዳውን፣ ቤቱን ፕሮቴክት ለማድረግ ነው እና ሰብስክራይብ እያደረጋችሁ ነገራችን ላይ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለሰዎች እንዲደርስ አድርጉ። ብዙ ባለሙያዎች እንዲደርስ አድርጉ። እናመሰግናለን፣ አብራችሁ ስለቆያችሁ እስካሁን አብራችሁ ስላላችሁ በጣም ደስተኛ ነን ለአብሮነት ጊዜያችን ይቀጥላል። ዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ አድርጉ። ስለዚህ እንደምታዩት ሙሉ ለሙሉ የሞራሌ ንጣፍ አድርገዋል። አስፈላጊ ነገሮች አድርገዋል። ቆርቆሮውን ልኬት ወስደዋል። ስለዚህ በለኩት መሰረት ያው የቆርቆሮ ገጠማ እንደምታዩት ተጀምሯል። በጣም በቃ ደስ የሚል ስራ ነው እየተሰራ ያለው፣ ርብርብ ነው። ነገሮች የሆኑ ያሉት የአየር ንብረቱ በጣም ረድቷቸዋል ከሆነ ረዶ በጣም ሲያስቸግራቸው ነበር። ነገር ግን ሙሉ ለሙሉ የሞራሊ ነጣፍ ስራቸውን ጨርሰው አካባቢያቸውን አስገተዋል። ይሄ በነገራችን ላይ ወንድማቸው ነው፣ አራተኛ ወንድማቸው ነው። ግን ብዙ ጊዜ ከካሜራ ጀርባ ስለሚሆን እነሱም የአካውንታቸውን ስሪ ብራዘርስ ብለው የሰየሙት። ስለዚህ ቆርቆሮ ንጣፍ እያደረጉ እያለ ሙሉ ቤተሰቡ የቪክቶሪያ ቤተሰብ እናንተን መጋበዝ እንፈልጋለን ነው እንደምታዩት በጣም ጥሩ የምሳ ግብዣ ባህላዊ ሜክሲኮ ምግብ አዘጋጅተው ምግብ ዝግጅት አድርገው ተለያይተዋል። ሶስተኛ ቀን ላይ የሚሆነው ምንድ ነው ሙሉ ለሙሉ ትላንት በለኩት መሰረት የቆርቆሮ ንጣፍና የፋይናላይዝ የሚያደርጉበት ስራ ነው የሚሆነው። እንደምታዩት አሁን ሙሉ ለሙሉ ትናንት በተዘጋጀው ቦታ ላይ የቆርቆሮ ንጣፍ ስራ ነው የሚደረገው፣ ይከናወናል። ቆርቆሮን እያነጠፉ ይገኛል። አሁን በጣም ለሰርፕራይዙ ተዘጋጁ። ሙሉ ቪክቶሪያ ቤተሰቦች በጣም ደስተኛ ነው የሚሆኑት። ምን ያህል ጸሎት፣ ምን ያህል ጥያቄዎቻችን መልስ እንደሚያስገኝ የታየበት ቤተሰብ ነው። ቅድምም መርሴዲስ ፈርናንዶ ሲናገር እንደሰማ ነው እናታችን በጣም ጸሎት የሚሆነች የጸሎቷ መልስ ነው ባለው መሰረት ነው እየሆነ ያለው እና ሁላችንም ያለብን ህይወት ክፍተት ያለብን ችግር ለተጋፈጠው ክፍተት ላለው ጤና ወደፊት ለሚገጥመንም ነገር አምላካችን እንደየሃይማኖታችን እንደየእምነታችን ጸሎት በማድረግ የምንፈልገውን ከአምላክ እንዲደረግልን ጸሎት ማድረግ በጣም መልካም እንዲሆን የሚያሳይ ቤተሰብ ነው። እንደምታዩት ቆርቆሮ ሙሉ ለሙሉ አልቋል። በጣም ሶ አማይዚንግ በጣም ደስ ይላል። በጣም ነው የሚያስገርመው እንደምትባል ቪክቶሪያ ወደ ውጭ ጠርተዋታል። እንግዲህ ቪክቶሪያ ማመን አቁቷት፣ በጣም ደስታ ደስታ የተቀላለች በጣም እየሳቀች ነው፣ በጣም እየተደሰተች ነው። ምን ማለት እንዳለብኝ ራሱ አላውቅም፣ ደስታዋን ለመግለጽ። አንዳንዴ ደስታ ለመግለጽ ቃላት ያትራል። ቪክቶሪያ በጣም ተደስታለች። በጣም ቃኔ ራሱ በጣም የሚለውን ቃል በጣም ደጋገምኩት ይሰማኛል፣ ምክንያቱም ከበጣም በዘለለ የምጠቀምበት ቃላት ስላጣው ነው። መርሴዲስ በጣም ደስታውን እየገለጸች ነው። ፈርናንዶ በአጋጣሚ ለስራ ጉዳይ ወቶ ቤት የለም፣ ግን ከጥቂት ደቂቃ በኋላ ይመጣል እያለቻቸው ነው። ስለዚህ እነ ሚጮ ያው ሌላም ስራ ስለሚኖራቸው ቤተሰቡ እየተሰነባበቱ እያለ እናትየው ቢራ ይዛ ወጣ። እየተደሰቱ እያለ ይመጣል ፈርናንዶ። በጣም በቃ ደስታውን ይገልጻል። በጣም እንዳዘን ይነግራቸዋል። ነገር ግን ሚጮ የቤተሰብ ኃላፊነት ይቀድማል። እኛም እያደረግን ነው። አንድ ቤተሰብ ህይወት ለማቆየት ስራ ቦታ መቆየት አለበት። ምንም ችግር የለውም። እኛ በማርፈድ ቀባል ስሜን። ቤቱን ዙሪያውን እየዞረ በማየት በጣም ደስታውን ይገልጻል። በቃ ምን ማለት እንዳለብኝ አላቅም። ስለዚህ የዚህ አይነት ደስታ እኛ በከተማችን በሀገራችን ኢትዮጵያ፣ በከተማችን ድሬደዋ ምን እናለት፣ ባለሙያዎች በጣም ለሳሽነታችሁ መዳበር አለበት። ባለሀብቶች የተለያዩ የህንፃ መሳሪያ መደብሮች እዚህ አይነት ፕሮግራሞችን ከዳር ማድረስ እንድንችል ድጋፋቸው አይለየን። ቅድም ለማለት እንደሞከርኩት እንዲሁ መጨረሻ ላይ ስልኬን ያስቀምጣለሁ ላይ ስልኬን ያስቀምጣለሁ። ባለሙያዎችን ከባለ ሀብት ጋር በማገናኘት አቅመ ደካማ ቤተሰቦችን እናት አባቶችን ደስታቸውን የምንመልስበት አጋጣሚ ነው የምንፈጥረው። መጪው ጊዜ ክረምት ስለሆነ ትልቅ ስራ አብረን የምንሰራ ይሆናል። በጣም ደስ የሚል ጊዜ ነበረን። በጣም አመሰግናለሁ አብራችሁ ስለነበራችሁ። በማንኛውም ሰዓት እኔን ኮንታክት ለማድረግ 0913 2667 11 ወ0928 8833 ብላችሁ ትደውሉኝ፣ ታገኙኛላችሁ። ዲስክሪፕሽን ላይ ጽፍላችኋለሁ ስክሪን ላይም ስልኬ እንዴት አደርጋለሁ። በጣም ጥሩ ጊዜ ነበረን። በጣም አመሰግናለሁ። ሰብስክራይብ ላይክ፣ ሼር ማድረግ አይድረሰን። ቻው